እሺ ማነው የምትሄደው? አንተ መተት፣ ፌስቡክ። ሌላስ እድል ዘጊ። እሺ እድል ዘጊ፣ ሌላስ አፍዝ አደንግዝ። እስኪ አፍዝ አደንግዝ ምን እንደው የምታረጋት እና ምስጢር ሳናወጣ ላከን ይላል። በነገራችን ላይ እዚህ ሀገር የሥራ እድል እያላቸው ጤናም እያላቸው የሚሰሩበትም ወረቀት እያላቸው የማይሰሩ ብዙ ሰዎች አሉ። አፍዛ ደንዝዝ አትሰሩ፣ አትገቡም፣ አትወጡም፣ እቤት ታስራችሁ ቁጭ ትላላችሁ። ከዛ በኋላ እቤት ውስጥ መሆናችሁ አትጸልዩም። ፈዛችሁ ደንዝዛችሁ ቁጭ ነው የምትሉት። ቢተርፍ ዩቲዩብ መጎርጎር ነው፣ ስልክ ማውራት ነው፣ ጊዜያችሁን በከንቱ ነው የምታሳልፉት። አፍዛ ደንዝዝ ካለ ሁሉ ነገራችሁ ታስሮ ነው ቁጭ የሚለው። ና በስላሴ ስም ብድግ በይ። ብዙ ናችሁ። ናናና ብድግ በል፣ ና ቀና ብለህ በስላሴ ስም። እሺ፣ አፍዛ ደንዝዝ ሌላስ? አውጣ ሚስጢር ሳናወጣ ሸኘን የለም። ምንድን የለን ምንድን ነው የቤተሰብ ጉድ ያለው ቤተሰብ፣ ምንድን ነው ያደረከው? እሺ ይህንን ያደረከው ምንድን ነው? መተት ነዛር፣ መተት ነው። የጓደኞቹ መተት ወንድሟ። እሺ፣ ነገረችው። ከዛ እኛ ደግሞ አስመተትንበት በፌስቡክ። እሺ፣ ለምን ምስጢር አስወጣች? እሺ፣ ለምን ወንድሟችሁ? ኧረ በቃች፣ ሁሉን ታውቃለች። እሺ፣ የሰው ቡዳ ነች። ቡዳ ታውቃለህ? ለኛ ነው ቡዳ፣ የሰው ቡዳ ነች። እሺ፣ ቀና በል በስላሴ ሰው። እሺ፣ ሌላ ማን ያለው? ሶስት ናችሁ? ህይወቷን ምን አደርጋችሁ? ተሸኘን፣ በየጊዜው ነው ተሸኛኝ። ምንድን ነው ያደረጋችኋት ልጅቷን? እድሏን አስራ ብትፈልግ ብትፈልግ ዝግት ኢንተርቪው፣ ትጠራለች የለም፣ ትጠራለች መንግስት ከሚሰጣት የልጆቹ እግዚአብሔር ይመስገን። እዚህ ሀገር ብዙ ሰው አንድ የሚነግረኝ ስሞታ አለ። ይሄ ፒአር የሚባለው ሊሰጣችሁ ሲሉ ኢንተርቪው የለም አለን። እሱን የሚፈሩ የሚንቀጠቀጡ ተዘጋጅተው ሄደው የሚጠየቁት ሌላ የሚመልሱት ሌላ። አስር አስራ አምስት ሀያ ዓመት እዚህ እየኖሩ ፒያር የሌላቸው ሰዎች አሉ። ይሄ አይነ ጥላ ነው፣ መተት ነው፣ የቤተሰብ ዛር ነው። እድላችሁ ከታሰረ እድላችሁ ከተቋጠረ፣ እዛ ጋር የማያስደርሳችሁ መንጃ ፈቃድም አታወጡ ከቤትም አትወጡ፣ ትሰራላችሁ። የመንግስት ጡረተኛ ነው የምትሆኑት። ለቤተሰብ መሆን ያቀታችኋል። ለዚህ ነው እኮ እወቁ፣ ንቁ፣ ስገዱ፣ ጸልዩ፣ ታውቃላችሁ፣ ይገለጥላችኋል የምንለው። አሁን አንድ ሰው ሲነግረኝ ብዙ አመት ነው እዚህ የኖረው ካናዳ ይኖረው ቶሮንቶ ነው የሚኖረው፣ ግን ከአስራ አምስት አመት በላይ ፒያር የለው። ይሄዳል፣ ይመለሳል። በኋላ እንደውም አይሆንም አሉት መሰለኝ ተስፋ ቆርጦ ቁጭ ብሏል። ደግሞ ያውቃል። ሌሊት የሚተናነቀኝ፣ በተኛውበት የሚደበድበኝ፣ ቤተ ክርስቲያን ለሄድ ስል አዙሮ የሚደፋኝ አለ። ይሄ ሰው የሚያሳዝነው ምንድን ነው? ችግሩን አውቋል? ግን ደግሞ ለችግሩ መፍትሄ አልተነሳም፣ ተግባራዊ አላደረገም። ስለዚህ እንደታሰረ ይኖራል። ይሄ ነው ክፋቱ። ስለዚህ ራሳችሁ እውቁበት። ትሰግዳለች ልጆቿ ይሰግዳሉ። የአራት ዐመት የሁለት ዐመት ታሰግዳለች። ልጆቻችሁን እንደዚህ ብታሰግዱ ጥሩ ነው። ሶስት ሰባት አስራ ሁለት አስራ ስድስት ሀያ አንድ እያደረጋችሁ ልጆቻችሁን ስግደት አስለምዱ አለ ባልየው። እስኪ ና ባልየው፣ እስኪ ባልየው አለ ና። እስኪ ና ጀግና ና ባል። አፍዟል። አዎ ደህና ነው። ባለቤት ናት። ይሄ ሁሉ ችግር እንዳለ ታውቃለህ። አንተ ጎበዝ አይደለም። ትዳር ላይ እንዴት ነው? አይበጠብጥም? አለ ግን፣ ያው ይበጠብጣል ማለት ስለምናውቀው ምንም እንደማያደርግ እናውቃለን። ምክንያቱም መታገስ ነው፣ ስሎት ማድረግ ነው፣ መረዳት ነው። እግዚአብሔር ይስጥህ። ትልቁ ነገር መረዳት አለብን። ባል የሚስቱን ችግር አይረዳም፣ ሚስትም የባሏን ችግር አትረዳም። የሚታገሉ ሴቶች አሉ፣ ባሎቻቸው አያግዟቸውም። ባያግዙ እንኳን ዝም አይሉ፣ ነገር ይፈልጋሉ። ጸሎት ታበዣለሽ፣ ቤተክርስቲያን ትሄጃለሽ ሰንበት ያለሽ እንደሚያሳንፉ ባሎች አሉ። አለመታደል ነው። እንደሱ ያወቀ የነቃ ደግሞ ሚስቱን በጸሎት ያግዛል። አብራችሁ ከተጋገዛችሁ እግዚአብሔር ያግዛችኋል። ከተለያያችሁ ግን ያው እግዚአብሔር ፍቅር ነው የሚወደው። ፍቅር ምን ወደዚህ ምድር ያመጣው፣ ፍቅር የሌለበት ትዳር ላይ እግዚአብሔር ዞር ይላል። ስለዚህ አጋንንቱ መጫወቻ መፈንጫ ይሆናል ማለት ነው። እሺ ባልዮ በርታ፣ እሺ በል፣ ተዘጋጅ። በስላሴ ስም፣ በአያሉ በመድኃኔዓለም ስም፣ በወላዲተ አምላክ ስም ጥራ ነው ሳታ ትግደል። በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ጊዮርጊስ ስም በቅዱስ ጊዮርጊስ ስም፣ ሁላችንም ሁላችንም ተጠራርገን እንሄዳለን። በስላሴ ስም በስላሴ ስም ለዘላለም በሲኦል ታስረናል። የዘጋ ነው እድሎቿን የዘጋኑን እድሎቿን በድንግል ማርያም ስም ከፍተናል። በል ሰባት ተጮ እናውጣ፣ አንድ ላይ ቶሎ በል። አንድ፣ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት፣ በላይ መጨረሻ ቅዱስ ገብርኤል ሲሆን ያውርድ። እግዚአብሔር የተመሰግኑ። እስኪ ጀግኒት ጎበስ አንዳንድ ጀግና ሴቶች አሉ፣ ከራሳቸው አልፈው ተርፈው ለባሎቻቸው ለልጆቻቸው የሚተርፉ እግዚአብሔር ይመስገን። ሰግዳ ጸልያ ባለቤቷን ወደዚህ ታስገብታለች። ልጆቿንም እንደአቅም በቤት ታስጸልያለች፣ ታሰግዳለች። ይሄንን ነው እንድትማሩት የምንፈልገው ፈልገው ይሄንን ነው እንድትወስዱት የምንፈልገው። ልጆቻችሁን አለማምዷቸው፣ አስለምዷቸው፣ አሳዩዋቸው። ደህናነሽ ፈተና እንዴት ነው? በጣም ከባድ ነው። ትጸልያለሽ፣ ትሰግጃለሽ ልጆችም ይሰግዳሉ። ከባድ ነው በጣም ውጊያው ቀላል አይደለም። የእኔን ጨረስኩ እሱን የወንድሞቼ ለምን በእነሱ ደግሞ ተነሳሽ ብሎ የመተቱ ይመጣል። አይዞሽ፣ እግዚአብሔር ከአንቺ ጋር ይሁኑ፣ ወላዲት አምላክ ከአንቺ ጋር፣ እግዚአብሔር አይለያችሁ።